ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ ምንጩ ከየት እንደሆነ ያልታወቀ አንድ ፎቶ እየተዘዋወረ ይገኛል። በርካታ ሰዎች አጃኢብ እያሉበት ነው። አንዳንዶች ወደ ኋላ በትዝታ ተመልሰው ስለዚያኛው ዘመን እያሰቡ ነው። ሌላኞቹ ደግሞ እነዚህ አዛውንቶች ዛሬም በዚህ በፍቅር እንዲተቃቅፈው ሲታዩ እጅግ እየተገረሙባቸው ነው። ፍቅራቸውም ሞት ብቻ የሚለየው ይመስላል እያሉትም ነው የቀድሞው የኢትዮጵያ ፕሬዝደንት ኮሎኔል መንግስቱ ኃይለ ማርያም እናም ባለቤታቸው። ታዲያ ይህንን ተከትሎ እኛ ስለ ሁለቱ ሰዎች ስለ ሁለቱ ባለትዳሮች አንዳንድ መረጃዎችን ለማጠናቀርናም ለማፈላለግ ቻለን። እንዳገኘናቸው መረጃዎች ከሆነም እጅግ የሚያስገርም የፍቅር ታሪክ ያላቸው ሰዎች ናቸው። ዛሬ ድረስ እጅግ በሚያስገርም ፍቅርና መተሳሰብ እንዲሁም መከባበር ላይ ተዋደው እንደዘለቁ ናቸው። ለመሆኑ እነዚህ ባለትዳሮች እንዴት ያለ የፍቅር ታሪክ አሳልፈዋል? የልጆቻቸውስ ነገር ምን ይመስላል? ሁሉንም በዚህ ፕሮግራም ላይ የምንዳስስ ይሆናል። እንደምን አላችሁ የተወደዳችሁ የጎራ ስቱዲዮ ቤተሰቦቻችን! ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾቹ የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ይህንን መሰናዶ አዘጋጅቼ ማቀርብላችሁ ጌታቸው በላይ ነኝ። እስከ መጨረሻው ከኛ ጋር ሁኑም።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 የቀድሞ የሀገራችን ፕሬዝዳንት መንግስቱ ኃይለማርያምን ማርያምን በሚመለከት ከዚህ ቀደም በመጽሐፍ ታሪካቸውን ከተቡ ያኖረልን ይታገሱ ጌትነት እንዲህ ሲል ከሰሞኑ ስለወጣው ፎቶአቸው ሐሳቡን አስቀምጧል። ግንቦትን ተንተርሶ ሰሞኑን የቀድሞ የሀገራችን ፕሬዝዳንት መንግስቱ ኃይለማርያም ዜና አየሩን በስፋት የተቆጣጠሩት ይመስላል። ለነገሩ ከረጅም ዓመታት በኋላ ከታተመው መንግስቱ ኃይለ ማርያም የስደተኛው መሪ ትረካዎች መጽሐፍ መውጣትን ተከትሎም ለበርካቶች እንደ አዲስ የመነጋገሪያ ርዕሰ ጉዳይ ነበሩ ሲልም ያክላል። ታዲያ በትናንትና ዕለት ምንጩ ከየት እንደሆነ ባላውቅም ይህንን ፎቶግራፍ ስመለከት መጽሐፉ ላይ ያለውን ይህንን ጭብጥ አስታወሰኝ ሲል ስለ ሁለቱ ሰዎች የፍቅር ታሪክ ያጫውተናል። እነዚህ ባለትዳሮች ዛሬም ድረስ አዛውንትነታቸው ሳይገድባቸው በአክብሮትናም እጅግ በሚያስገርም መቆለጳጳስ እየተጠራሩም ፍቅራቸውን እያደሱ እንደሚኖሩ ይጠቁማል። ይታገሱ ይቀጥልናም በዚያ ጊዜ ኮሎኔል መንግስቱ ኃይለማርያምን ባነጋገርኩበት ወቅት በመደበኛ ቃለ መጠይቅ ላይ ባለቤታቸውን ጓድ እያሉ ይጥሩ እንጂ ሁለት አዛውንት ባለትዳሮች ግን በዚያ መጠን በቁልምጫና በአክብሮት ሲጠራሩና ሲነጋገሩ አጋጥሞኝ አያውቅም ሲል የሁለቱን ፍቅር ያደንቃል። ኮሎኔል መንግስቱ ባለቤታቸውን ሲጠሩ እናቴ ውቤ፣ እማና ሌሎችም የፍቅር ቅጥሎችን እየጠሩ ነበር የሚያነጋግሯቸው ይላል። በአንጻሩ ወይዘሮ ባንቺ በተደጋጋሚ ጋሽ መንግስቱ በሚል አጠራር ምላሻቸውን ይሰጣሉ። በመጀመሪያው ቀን ገንሂል በሚገኘው መኖሪያ ቤታቸው በተገኘው ጊዜም በበሩ ላይ ኮሎኔል መንግስቱን ሳገኛቸው የተሰማኝን ስሜት መግለጽ እጅግ ከባድ ነበረም። በአካል ፈጽሞ የተለዩ ሰው ሆነው ነበር ያገኘኋቸው። በአንጻሩ ባለቤታቸውን ወይዘሮ ባንችን ለማወቅ ደግሞም የፕሬዝደንቱን መልክ ለማስታወስ የከበደኝን ያህል አልከበደኝም ነበር ይላል። በቁመታቸው ዘለግ ብለው ፈገግታ የሞላው ፊታቸውን እየመገቡ ቀርበው እንኳን ደና መጣህ አሉኝ። ድምፃቸው ውስጥ ያለው አክብሮትና ትህትናም ከልጃቸው ለማን ስለ እኔ። የሚቸግር አይመስልም ነበርም። በቆየሁበትናም ቤታቸው ውስጥ በተስተናገድኩባቸው ስምንት ቀናት ሙሉ ገበታ ያቀርቡልኛል፣ ቡና እንደ ሀገር ቤት በጀበና ያፈሉልኛል። እጅግ የሚገርሙ ሰው ነበሩም። ትህትናቸው፣ ሰው አክባሪነታቸውና እርጋታቸው ድርብብ ያሉ ኢትዮጵያዊት እናትነታቸውን ያረጋግጣል። አንዳንዴ በጉጉት በጉጉስ ሰፊ ጨዋታዎችን እንይዝና ከፕሬዝደንት መንግስቱ ጋር ረዘም ያለ ቆይታ እናደርጋለን ታዲያ በዚያ ሰዓት የእሳቸውን ሽምግልና ዘነገዋለሁ። ከሰዓታት በላይ ሳስቀምጣቸው ባለቤታቸው ወይዘሮ ባንቺ ቀስ ብለው አንኳኩተው ይመጡናም ወዳለንበት ክፍል ቀረብ ካሉ በኋላ ጋቢ ይምጣል ጋሽ መንግስቱ 11 ሰዓት ሆኗል እግርህን ታፍታታለ ቡና ይቅረብላችሁ በማለት ያናግሩን ነበርም እኔንም ከዚያ በላይ መቀመጥ እንደሌለብኝ በዘዴ አስታውሱኝ ነበረም። ስለ መንግሥቱ ኃይለ ማርያም እዚያ በሚኖሩበት ቦታ ድረስ በመገኘት የሕይወት ታሪካቸውን የጻፈው ይታገሱ ጌትነት ሐሳቡን ይቀጥልና ከፕሬዝደንት መንግስቱ ጋር በምንነጋገርበት ወቅትም አንዳንድ መረጃዎች ሲዘነጉ ፕሬዝደንቱ እንደ ማረጋግጫ ጠርተው የሚያናግሯቸው እሳቸውን ነበረ፣ በማለትም ባለቤታቸው ሁሉ ነገራቸው ስለመሆናቸው ይታገሱ ይመሰክራል። ይህንን ታሪክ ታዲያም ስለሳቸው በሚያጠነጥነው በዚህ መጽሐፉ ላይ ከገጽ 45 እና 46 ላይ እንደሚገኝም አክሏል። ይህንን አስገራሚ ታሪክ እሱ ከጻፈው በኋላ ዋልያ መጽሐፍ ታሳትሞት በየመጽሐፍ መደብሩናም በአማዞን የሽያጭ ድረገጽ ላይ እንደሚገኝም ጠቁሟል። የቀድሞ የኢትዮጵያ መሪ ጓድ ሊቀመንበር መንግሥቱ ኃይለማርያም ሶስት ልጆችን ከባለቤታቸው ጋር ወልደዋል ልጆቹ ደግሞ ትዕግስት መንግስቱ ኃይለ ማርያም ትምህርት መንግስቱ ኃይለ ማርያም አንድነት መንግስቱ ኃይለ ማርያም ተብለው እንደሚጠሩም ይነገራል እነዚህ ሶስት ልጆችም በትምህርታቸው እጅግ ብርቱና ቆራጥ የነበሩ ሲሆን አሁን ታዲያ በሜዲካል ዶክተርነት ስራ ላይ እንደሚገኙም መረጃዎች ይጠቁማሉም የተለያዩ ማህበራዊ ሚዲያዎችን ስናገላብጥ ስለ መንግስቱ ኃይለማርያም ባለቤት ስለ ወይዘሮ ባንቺ አንዳንድ ነጥቦች ተጠቁሞ አግኝተናል። ከነዚህ መካከል አንድ የማህበራዊ ሚዲያ ተጠቃሚ እንዲህ የሚል ጽሑፍ አስቀምጦ አግኝተናል። ወይዘሮ ባንቺ ያኔ አገር ቤት በነበሩበት ጊዜ አዋሪ አካባቢ የሴቶች እድር ነበራቸው የሚል ታሪክ አንብቤም እንዴት የታደሉ ሰው ነበሩ ሰው ሰው የሚሸቱ ናት ስል ነበረም የተገረምኩት ሲሉም ጽሑፋቸውን አስቀምጠዋል። እነዚህ የማህበራዊ ሚዲያም ተጠቃሚዎች መንጌ ስልሳዎቹ ላይ በሰራው ሥራ እንጂም በተረፈ ትልቅ ክብር አለኝ። ሁለቱንም ግን ፈጣሪ ለሀገራቸው አብቃቸው ሲሉም ነው ምኞታቸውን ያስቀመጡት። መቅዲ መቅዲ የተባለችው አስተያየት ሰጪ የእነዚህን ድንቅ ሰዎች በመመልከት ያላትን ሐሳብ ስታኖር እውነተኛ ፍቅር ማለት ይሄ ነው፣ እጅግ ደስ ይላሉ ትላለች። ከሰሞኑ የወጣውን ፎቷቸውን በመመልከት ለምን ወደ ሀገር ቤት አይመጡም? በማለት ወደ ኢትዮጵያ ቢመለሱና በሀገራቸው ቢኖሩ ደስ የሚያሰኝ ነገር መሆኑን የሚገልጸው ደግሞ ሙባረክ ሙስጣፋ ነው። በትዳር ውስጥ ረጅም ዓመት የኖሩ ሰዎችን በሚመለከት በጥናት የተረጋገጠ ነገር ባይኖርም በተለምዶ ከሚባሉ አባባሎች መካከል ግን የባለትዳሮች መልክ መመሳሰል እንደሆነም ብዙ ሰዎች ይጠቁማሉ። ልክ እንደዚሁ አባባል ሁሉ የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምና ባለቤታቸው ወይዘሮ ኡባንቺ ቢሻውም መልካቸው እየተመሳሰለ መሆኑንም ለማመላከት የሞከረችው ትግስት ጉዴ የተባለች ሴት ናት። ባልና ሚስት በቆይታ ብዛት መልካቸው ይመሳሰላል የሚባለው ነገር ይሄው ማረጋገጫው ስትልም ትናገራለች። ይህንን ፎቶአቸውን እየተመለከተች ቀጠላ አድርጋም ለመቀለድ ስትሞክር እኔና ባሌ ግን አልተመሳሰልንም በማለት ለጨዋታም በጨመረችው ሐሳቧ ታበቃለች። የእነዚህን ድንቅ ሰዎች ፎቶ ስትመለከቱ እሷ እንዳለችው የመመሳሰል ነገር ታዩባችኋላችሁ? እስኪ በኮሜንት ላይ አስቀምጡልን። ይህንን ፎቶ በሚመለከት እጅግ ከፍተኛ ደስታ ከተሰማችሁ ኢትዮጵያን መካከል አንዱ ወንድሙ ብርሃኑ በሚል መጠሪያ ሐሳቡን ያጋራው ሰው ይገኝበታል። እንዲህም ብሏል። ፎቶአቸውን አሳጥቤ የቤታችን መለጠፍ ይኖርብኛል ሲልም ገልጿል። የቀድሞ የኢትዮጵያ ፕሬዝደንት ኮሎኔል መንግስቱ ኃይለ ማርያም እና ባለቤታቸው ወይዘሮ ባንቺ ቢሻው በአንድ ላይ የተሳሳቁ ተቃቅፈው የሚያሳየውን ይህንን ምስልም ብዙ ሰዎች የተቀባበሉ ሲሆን በርካታ ሰዎች እንዲህ እነሱን በመመልከታቸው እጅግ ደስ ተሰኝተው ተመልክተናል። እኛም ይህንን ደስታ አስመልክቶ ከተለያዩ ሰዎች የተሰጡ አስተያየቶችንም ማካተን እንዲሁም የፍቅራቸውን ታሪክ ካገኘናቸው መረጃዎች ቀንጭበን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 በሌሎች መሰናዶዎች እስክንገናኝ መልካም ጊዜ ለሁላችን።